አብረን እንጸልያለን። የእግዚአብሔር መንፈስ ባለበት በዚያ አርነት ስላለ፣ ነፃ መውጣት ስላለ፣ እግዚአብሔር በመካከላችን እንዳለ በእርግጥ አምነን፣ ስራ እንደሚሰራ በእርግጥ አምነን፣ እንደተናገረን በእርግጥ አምነን፣ መናገር ብቻ ደግሞ አይደለም ለውጥን የሚሰጥ እግዚአብሔር እንደሆነ አምነን አምነን እንጸልያለን። የተናገረን ጌታ ነው። ኮክዬ እንዳለችው እግዚአብሔር እርዳታው ከሌለ ጸጋው ከሌለ ማንም ይሄንን ሁላ ሰዓት ቁጭ ብሎ እግዚአብሔርን ቃል ሊሰማ አይችልም። ስለዚህ እግዚአብሔር እንዳለ አምነን በመንፈሱ ታምነን ተደግፈን እንጸልያለን እግዚአብሔር ሕይወታችንን እንዲለውጥ እግዚአብሔር ትኩረት ያልሰጠውን ጉዳይ ስናሯሮጥ ዘመን እንዳያልቅበል። እግዚአብሔር ዋና ያላደረገውን ጉዳይ ዋና አድርገን ዘመን እንዳያልቅበ እንዳንከስር። እንዴ ለማላቀው ጉዳይ ነው እኮ የሮጥ ሽው እኔ ዋና ላላረኩት ጉዳይ ነው የሮጥከው የሮጥሹ እንዳንባል ሸላ ብርሃድ በጊዜ ትኩረታችንን እንዲያስተካክልልን ቀን ሳለ እግዚአብሔር ዋና ያለውን ጉዳይ ዋና የምንልበትን ጸጋ እንዲያበዛል። ሃሌሉያ። ዋጋ የተከፈለለትን ጉዳይ ዋጋ እንድንከፍልለት። ማይነር የሆነውን ነገር ሜጀር አድርገን ስንሮጥ እንዳንገኝ። እግዚአብሔር ብዙ ያልጨውለትን ጉዳይ ስንጨውለት እንዳንገኝ የትኩረት አቅጣጫን የሚያስተካክል የእግዚአብሔር መንፈስ አሁን ይህንን በሚሰሙት ወንድሞች ላይ ይህን በሚያዩት ወንድሞች ላይ እንዲመጣ የትኩረት አቅጣጫን የሚያስተካክል የትኩረት አቅጣጫችንን ከሰማይ የትኩረት አቅጣጫ ጋር የሚቃኝ የሚሰፋ መንፈስ እንዲያገኝ፣ ሀሌሉያ እግዚአብሔር አምላክ በናዝሬቱ ጌታ በኢየሱስ ስም አምነን እንጸልያለን። በዚህ ላሉ እህት ወንድሞች ይህንን ቃል በሰሙት ላይ ሁሉ መንፈስ እንዲመጣ ዛሬ ማታ እይታቸው እንዲቀየር ከሰሙት ከዚህ ቃል መንፈስ የተነሳ እይታቸው እንዲቀየር የትኩረት አቅጣጫቸው እንዲቀየር ብዙዎች አህያ ከመፈለግ እንዲመለሱ እግዚአብሔር አምላክ ሆይ ዋና ያልሆነ ጉዳይ ሲያሳድዱ ጊዜ እንዳያልቅባቸው ተገኝቷል የሚል መንፈስ እንዲያገኛቸው ሳኦል አህያው ተገኝቷል፣ አታስብ። እግዚአብሔር ለሚፈልግ ለዛ ጉዳይ ብቻ ተገኝ እንደተባለ የአባትህ አህያ እንዳያሳስብ፣ እሱ ፊክስ ተደርጓል እንዳልከው፣ እግዚአብሔር ዛሬ ብዙዎችን እያስጨነቃቸው ከአንተ የትኩረት አቅጣጫ እንዲወጡ ያደረጋቸውን ያንን እግዚአብሔር አምላክ የጠፋባቸውን እንድታገናኛቸው ከአንተ የትኩረት አቅጣጫ ጋር እንዲገናኙል ዛሬ አንተ የምታየውን ማየት የሚችል ትውልድ እንዲሆን ይሄ ሕዝብ እግዚአብሔር አንተ ዋና ያደረግከውን ዋና የሚያደርግ እንዲሆን አንተ ንጉስ ያደረግከውን ጌታን ኢየሱስን የሚያነግስ እንዲሆን በኢየሱስ ክርስቶስ ስም ከማይፈለጉበት ሰፈር እንዲወጡ ጸሎት ትተው ቃል ትተው ማዕድን ወደ ማገልገል ወዳልተጠሩበት ወዳልተፈለጉበት ጉዳይ እንዲወርዱ ካደረጋቸው ሰፈር የሚያወጣ የእግዚአብሔር መንፈስ በኢየሱስ ስም በእህት በወንድሞቼ ላይ እንዲመጣ፣ ሃሌሉያ ለቃል እንዲተጉ የሚያደርግ ለፈለካቸው ለዛ ዓላማ እንዲተጉ የሚያደርግ መንፈስ በኢየሱስም አሁን በዚህ ሰዓት ህይወታቸው ላይ እንዲለቀቅ ጸልያለው። እግዚአብሔር ሃሌሉያ ሃሌሉያ፣ ጸልያቸዋለው። እግዚአብሔር ነገራቸው እዛ ቦታ ላይ እንደሌለ እያወቁት ባዶነት እየተሰማቸው ግን መውጣት አቅቷቸው፣ የተጠራሁት ለዚህ እንዳልሆነ አውቃለሁ ለመኖር ስል ግን እያሉ እግዚአብሔር ዘመን እያቃጠሉ ላሉ እህት ወንድሞች የትኩረት አቅጣጫቸውን ስተው እግዚአብሔር ላሉ በኢየሱስ ክርስቶስ ለተፈጠሩበት ዓላማ እንዲሮጡ የሚያደርግ መንፈስ በዚህ ማታ ያገኛቸው፣ አሁን ባሉበት ስፍራ ያገኛቸው ከማይፈለጉበት ሰፈር ፍሬ ከማያፈሩበት ውጤታማ ከማይሆኑበት ፍሩትፉል ከማይሆኑበት ሰፈር መንጥሮ የሚያወጣ የእግዚአብሔር ኃይል በኢየሱስም በዚህ ሰዓት እንዲገናኛቸው ለሚፈለጉበት ለዛ ህይወት እንድታወጣቸው በኢየሱስ ለተወለዱለት ላደጉለት ለዛ ፐርፐስ በኢየሱስ መኖር እንዲጀምሩ ትረዳቸው ዘንድ ጸልላቸዋለሁ። ሀሌሉያ። እግዚአብሔር አምላክ ልጅ ኢየሱስ ክርስቶስ በምድር የሰጠኸኝን ሥራ ፈጽሜ አከበርኩህ እንዳለ የማይጸጸቱበትን ሕይወት ነገ ጨርሽ አለው ሩጫ አለው ፈጽም ያለው የሚሉትን ሕይወት እንዲሮጡ እንዲታገሉ በኢየሱስም ዛሬ የብዙ ሰው ቻፕተር እንዲቀየር የብዙ ሰው የሩጫ ሜዳ እንዲቀየር በጌታ በኢየሱስም ጸልያለሁ። በዚህ ውስጥ ላላችሁ አሁን ያለውበት ቦታ ቦታዬ እንዳልሆነ አውቃለሁ የተጠራውት ለዚህ እንዳልሆነ አውቃለሁ። ነገር ግን በሕይወት በተለያየ አጋጣሚ የማልፈልግበት ቦታ ተገኝቼ ነው ያለሁት፣ መውጫውን አጥቼ ነው ያለሁት የምትሉ በር አጥቼ ነው የምትሉ ላላችሁ እርካታ የለኝም፣ እግዚአብሔር የጠራኝን እያደረግኩ እንደሆነ አይሰማኝም ለምትሉ ለእናንተ እጸልላችኋለሁ በጌታ በኢየሱስ ክርስቶስ ያዕቆብን ከላባ ቤት በድምፅ ያወጣ አምላክ ከበግ ጠባቂነት የትውልድ አባት ያደረገ እግዚአብሔር ዛሬም የእናንተ አባት እንደሆነ አምኝ ነግራችኋለሁ። በኢየሱስ ክርስቶስም ከዚህ ማታ ጀምሮ የማትፈለጉበት ስፍራ ላይ ላትቆዩ፣ እግዚአብሔር ለሚፈልጋችሁ አላማና ፐርፐስ ትኖሩ የምትችሉበትን አቅም የሚለቅ የእግዚአብሔር መንፈስ በኢየሱስ ስም ያገኛቸዋል። ሃሌሉያ! ስልችት ያላችሁ ይሄንን ህይወት ከሆነ እንድኖር የጠራኸኝ ውሰደኝ የምትሉ ይሄንን ለመኖር ከሆነ ውሰደኝ የምትሉ እርካታ ያጣችሁ የሚያገለግሉ ሰዎችን ስታዩ የምትቀኑ እንባችሁ የሚመጣ መቼ ይሁን የምትሉ የምትማረሩ ነፍሳችሁ የምታዝንባችሁ ሰዎች እግዚአብሔር ያወጣችኋል። የላባም ቤት በቃ ይላችኋል እግዚአብሔር። እግዚአብሔር ለሚፈልጋችሁ ለዛ ጉዳይ በኢየሱስ ክርስቶስ ስም እርምጃ ያስጀምራችኋል። እግዚአብሔር ያስጀምራችኋል፣ ያስጠነቅቅላችኋል። ላባን በኢየሱስ ያስጠነቅቅላችኋል። ሼላ ፕራሃድ እንድትረዳቸው ጸልያለሁ። እንድትረዳቸው ጸልይላቸዋለሁ ጌታ፣ በኢየሱስ ስም እንድትረዳቸው አቅም እንድትሰጣቸው ጨክነው እንዲወጡልህ ወስነው እንዲወጡልህ ትረዳቸው ዘንድ በኢየሱስ ስም ጸለይኩላቸው። በኢየሱስ ክርስቶስ ስም ለሚፈለጉበት ለዛ ነገር በኢየሱስ ስም እንዲኖሩ ማርያምን መታ አቅጣጫ እንዳስቀየርካት የራሷን ፕሮግራም አስተተ የሰማይ ሐሳብ እናስጨበጥካት፣ ልክ እንደዛ ለራሳቸው ካልኩሌት አድርገው ቀመር አውጥተው እየሮጡ እየሄዱ ካሉበት ጉዳይ ለሚፈለጉበት አቅጣጫ የሚያስቀይር በኢየሱስ ክርስቶስ ስም ኃይል እንዲያገኛቸው፣ ኃይል እንዲያገኛቸው፣ ኃይል እንዲያገኛቸው። ቃል መጥቷል፣ ቃል ተገኝቷል። እግዚአብሔር በቃል እውነት ዛሬ በኢየሱስም ህዝብን እንድታገኝ ጸልይኩኝ። የሚፈልግህ ህዝብ አለ። የአንተን ጣልቃ ገብነት የሚሻ ህዝብ አለ። በእኔ አቅም አልችልም የሚል ህዝብ አለ። እግዚአብሔር አምላ ታግዬ ታግዬ አቅቶኝ ቁጭ ብያለሁ የሚል ህዝብ አለ። እጅን እየጠበቅኩ ነው የሚል ህዝብ አለ። የውሃውን መናወጥ የሚጠብቅ ህዝብ በዚያ አለ። እግዚአብሔር አምላክ በኢየሱስ ስም ሰው የለኝም የሚል ህዝብ በዚያ ታወጣው ዘንድ በመጣው በዚህ ቃል መንፈስ ህዝብን ታወጣ ታሻግር ዘንድ እንጸልያለን። ሃሌሉያ። ጸለይሁላቸው እግዚአብሔር አምላክ ዘጻት እንዲሆንላቸው ከጨቋኝ እጅ እንዲላቀቁ አንተን እንዳያመልኩ እንዳያገለግሉ ካደረጋቸው ክፉ እጅ፣ ጽኑ እጅ እንድታላቅቃቸው በኢየሱስ ወደ ሰፊ ስፍራ ይውጡ፣ ወደ ሰፊ ስፍራ ይውጡ፣ በኢየሱስም ወደ ሰፊ ስፍራ ይውጡ። ደግሞ እንጸልያለን እግዚአብሔር ቃልህን ለማንበብ አንተን ለማወቅ አንተን ለመምሰል ለማደግ ልባቸው እየፈለገ በተለያየ ምክንያት ከቃል ጋር የተፋታ ሕይወት እንዲኖራቸው ለቃልህ እንግዳ እንዲሆኑ ለሆኑ እህት ወንድሞች ለራሴም ጭምር ጸልያለሁ። እግዚአብሔር አምላኪ ሆይ ለትውልዱን ጸልያለን። ለኢትዮጵያ ቤተ ክርስቲያን እንጸልያለን። ለአገልጋዮች እንጸልያለን። ቃልህን ለመብላት የሚሆን ትኩረት አተናል። እግዚአብሔር ቃልህን አንብበን አንተን ለማድመጥ ድምፅህን ለመለየት የሚሆን አቅም አተናል። ብዙ አቅም ተወስዶብናል። ትኩረት ተወስዶብናል። እግዚአብሔር ችግሩ በጣም ሰፊና ጠልቅ ነው። አንተ ጋ ግን ብዙ ኃይል እንዳለ እናምናለን፣ እናውቃል። አንተ ግን እንደምትረዳ እናውቃለን። እግዚአብሔር አምላክ የቃልህን ረሃብ በህዝብ ላይ ትለቅ ዘንድ ሰው ምግብ እንደሚርበው ውሃ እንደሚጠማው እንደዚያ ቃልህ እንዲርበው ይሄ ህዝብ ቃልህን ሳያነብ ሲቀርቅር እንዲለው ለቃልህ ከፍተኛ ትኩረት መስጠት የሚችልበትን አቅም እንድትለቅልን እግዚአብሔር ለእግዚአብሔር ቃል ቃልህ ላይ መቆየት እንድንችል ሜዲቴት ማድረግ እንድንችል ቃልህን መጫወት ማውራት እንድንችል ቃልህን እግዚአብሔር መልበስ እንድንችል ጌታ ሆይ እንድትረዳን። በመኝታችን ሆነን ቃልህን እንድናንስል እንዳንዳን እንድናንሰላስል እግዚአብሔር፣ ሃሌሉያ! ትውልዱን እንድትረዳ ወጣቱን እንድትረዳ ሴቶችን እንድትረዳ ወንድሞችን እንድትረዳ አባት እናቶችን እንድትረዳ ህፃናትን እንድትረዳ እግዚአብሔር ሆይ በኢየሱስ ክርስቶስን በቃል ውስጥ የሚገኘውን በረከት እንድናገኝ፣ ከቃል የሚገኘውን በረከት እንድናገኝ። አይኖቼን ክፈት ከህግ ተአምራትን አያለው እንዳለ ዳዊት ከህግ ማየት የሚገባንን ተአምራት እንድናይ አይኖቻችንን እንድታበራ ቃል ልናነብ ስንል ኢነርጄቲክ እንድታደርገ እንቅልፍ ከላያችን ላይ እንዲወሰድ በጣም ይገር እንድንሆን እግዚአብሔር ለቃል ለማወቅ ልባችን የበረታ እንዲሆን የእስራኤል ሕዝብ ቃል በእዝራ ሲነበብ ግማሽ ቀን ያህል ቆሞ ቃልን ያደምጥ እንደነበር ቃል ይናገራል። እንዲህ አይነት ኮሚትመንት ለእግዚአብሔር ሀሰትን ሀሰት የምንልበትን የእግዚአብሔር ቃል ብርሃን እንድታስጨብጠን ፌክ የሆነውን የምንለይበት የቃልን ብርሃን እንድታበዛልን ለመማር ቃል ለመስማት እግዚአብሔር የሚሆን ልብ እንዲበዛልን እለምናሃለው ጌታ ሆይ ህዝብ ለዚህ እንዲነቃቃ አገልጋዮችን እንድትረዳ ሰባኪዎችን እንድትረዳ መጋቢዎች ራሳቸው እንዲመገቡ ከቃል ጌታ ሆይ በኢየሱስም ህዝብን ትረዳ ዘንድ ጸልያለሁ። ሃሌሉያ። ብዙዎቻችን ተሸምድደናል። ጌታ ሆይ የምናወራ አልቆብናል። ዓለም የምታወራውን እያወራን ነው። ከቃል ጋር ህብረት የለንም። ስለዚህ የምናወራው አለቀብን፣ ንግግራችን ተሸመደደ። እግዚአብሔር አምላክ ሆይ ዛሬ ግን እንለምንሃለን እርዳታን የሚፈልግ ህዝብ አለ እዚህ፣ መለወጥ የሚፈልግ ህዝብ በዚህ አለ፣ ከቃል ጋር ወዳጅ መሆን የሚወድ ህዝብ በዚህ አለ። እግዚአብሔር አምላክ ግን ከኛ አቅም በላይ የሆነ ከኛ ኮንትሮል ውጭ የሆነ ኃይል እንዳለ ከቃል ጋር ጊዜ እንዳንወስድ የሚያደርግ እግዚአብሔር የሆነ ኃይል እንዳለና ቃልን እሱን እንድትመታለን እሱን እንድትሰብርልን፣ እግዚአብሔር ልባችን ለቃል እንዲከፈት በማለዳ ተነስተን ቃልህን ለማየት እንድንጓጓ እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም ልትረዳ፣ በዚህ ክፉና አስጨናቂ በሆነ ትውልድ መካከል እግዚአብሔር አምላክ ከቃል ጋር ወዳጅ እንድንሆን ህብረት እንድናደርግ እግዚአብሔር አምላክ ሆይ እንጸልያለን። ክፉ ይሰበር፣ ሞኝነት እንደሆነ የሚነግረን ይመታ ከቃል ጋር ብዙ መቆየት ጊዜ ማባከን እንደሆነ የሚነግረን አውሬ በኢየሱስም ዘመናችንን ይልቀቅ። እንደተቀደምን የሚያወራልን በኢየሱስም ከላያችን ላይ ይውደቅ፣ ከዘመናችን ላይ ይውደቅ። ሕይወታችንን ይልቀቅ፣ ቤተክርስቲያንን ይልቀቅ፣ ትውልዱን ይልቀቅ፣ አገልጋዮችን ይልቀቅ፣ በጌታ በኢየሱስ ይልቀቀ፣ ዘመናችንን ይልቀቅ። ሰው አንተን ሰምቶ አይከስረው ሰው አንተን ሰምቶ መንገድ አይቀርም። አይቀደምም። እግዚአብሔርን በኢየሱስ ክርስቶስ እስክንለወጥ ድረስ ከነፍስ የሆነ መዳን እስኪሆንልን ድረስ ቃል ይስራን፣ ቃል በነፍሳችን ላይ ይፍሰስ። ቻሌንጅ አድርገን መገረዝ ያለበትን ባህሪ ከላችን ላይ ይግረዝልን፣ ይጣልልን እግዚአብሔር በሰጠህን ዘመን ላይ ቀስቅሰን አንቃ እድል ሰጠህን ዘመን ሰጠህን ትውልድ ሰጠህን ተኝተን እንዳንገኝ ቀስቅሰን በኢየሱስ ስም አንቃን እግዚአብሔር አምላክ ሆይ እህቶቼን እርዳ ሴት እህቶቼን እርዳ ለማገልገል የሚወዱ ቃሌን ለመስማት የሚወዱ ልባቸው አንተን የሚፈልግ ግን በተለያየ ነገር ተይዘው ላሉ እህት ወንድሞች ጸለይኩላቸው። መፈታት የሆንላቸው ነፃ መውጣት የሆንላቸው እግዚአብሔር በፍጹም ጤንነት በፍጹም ነፃነት ከቃል ጋር ሕብረት እንዲያደርጉ እርዳቸው፣ እርዳቸው። መጎናጸፊያ ይውደቅባቸው እግዚአብሔር አምላኩ በኢየሱስ ክርስቶስ ስም እርዳቸው። እናመሰግናሃለን እግዚአብሔር ጌታ ሆይ። በመጨረሻም እንደዚህ ለሃሎ ጌታ ዘመን ቀርቶን እንደሆነ በፊትም ሞገስ አግኝተን እንደሆነ ምናልባት ምን ኖራት የተረፈች ዘመን ኖራ ከሆነ እግዚአብሔር በሰጠህን በዛች ዘመን ላይ በፍጹም ትህትና በፍጹም ራሳችንን መዋረድ እንድናገለግለን ትዕቢትን ከውስጣችን ነቅለን እንድታወጣልን ትምክትን ከውስጣችን እንድትነቅልልን ለእኔ ከእኔ በእኔ በእኔ እያለን እግዚአብሔር አምላክ ዘመን እንዳያልቅ ከራስ ክልል እንድታወጣን ለሰው መኖር ለሰው መቆረስ እንድታስለምደን እንድታስተምረን። ሕዝቡን ካንተ አላቀን ከእኛ ጋር አጣቀን፣ እንዳትመጣብን። የኢትዮጵያን ቤተክርስቲያን እርዳ፣ እርዳ ጌታ ሆይ፣ ትውልዱን እርዳ። በስህተት መንገድ ላሉ አገልጋዮች ወንድሞች እህቶቼ፣ እራራላቸው፣ ይመለሱ። ለትውልድ መልካም ምሳሌ ያልሆኑ ብዙዎችን በጥፋት መንገድ ለመሩ ምህረት አድርግ። እንዳንወድቅ በዚህ ፈተና እርዳ። በፍጹም ትህትና እናገልግልህ እንደ በቃው እቆጥራለሁ በሚል ሳይሆን እንደ በቃው አልቆጥርም ጸጋው ነው ይሄን ያደረገው ለጸጋው ክብር ይሁን እያልን በፊት መኖር የምንችልበትን አቅም ስጠን። ትዕቢት እንዳይጥለን ኩራት እንዳይጥለን እኔነት እንዳይጥለን እርዳን ጌታ ሆይ እንለምናለን ሌሊታችንን ባርክልን እግዚአብሔር አምላክ ስለሰጠህን ጊዜ ተባረክ